የደውልልኛ ያሉ ታንዲስ ነች አደሉም ብዙ የሚያወራው ሰው የለም የሆን ብቻ በጣም ብዙ እንደተከፋ ና ነበረና ያው አደ እዛ ሀመን ውስጥ እኔም ስላለው አይንክ ትረዳኛለች ብሎ ነው ያንን ነገር ሁሉ የሚያደረግ ነበረ ን ነገር ለመፍጠር ሞክር ይላይ ነበረ እኔ ደግሞ ሁለቱም ወደው ያደረጉት ነገር ስለሆነ በ ስትሮንግ መሆን ያለብን አንተ ደግሞ ከ በላይ ጠንካራ መሆን ነው ያለብን ብዬ ይለው ነበረ ምክንያቱም ያዋል አደለ፣ ወንድ ልጅ ነህ ጠንክር ምናምን ስትይው የሆነ ወንድ ልጅ በወንድ አርለ ብለህ ስትይው የሆነ ጠንከሪ ማለት ባህሪ ያለው ብዬ ስለማመን እንደዛ ለው ነበረ። እሺ ምናምን ብሎ ለመረጋጋት ይሞክራል። የሱንም ነገር በጣም በጣም በብዙ መንገድ ቦርተሸዋል እና የኔ ነገር ታስተካኪ የድሽበት መንገድ ትክክል ነው ብዬ ባላምንም አንቺ ትክክል መስሎ ብታይሽን ትክክል ነው ብዬ ባላምንም አሁን ካሳየሽኝ ነገር አንጻር ግን ኦኬ ኖርማል ው ችግር የለውም። እስከ ዛሬ የሆነ አላደለ። እኔ ለምንድን ይሆን የምትፈልገኝ፣ ለምን ይሆን የምታወራኝ ነገር ምን ይሆን ብዬ ለመስማት እንጂ የመጣው ከልብ የፈልገው አይደለም ለምመጣው። እስከ ዛሬ ድረስ እስካሁኑ ሰዓት ድረስ ማለት አላደለ። ምን ይፈጠር ይሆን ብዬ የሚፈጠረውን ነገር ለማየት እንጂ ደስተኛ ሆኝ ወይም ደግሞ ደጋግሞች ከታ ጠይቀሽኛል፣ ምናምን ያንን ነገር አምኝበት አይደለም የምመጣው ምክንያቱም የሚባል አባባል ላይ ለምሳሌ፣ በሰው ቁስል እንጨት ስደድበት። ሆን ብላ እያደረገችው ለምን ለማስመሰል ትሞክራለች ብዬ ጀስት ምን ይሆን ሀሳባ ብዬ ለማየት ነበር የምመጣው። አሁን ግን ሁሉንም ነገር አንድ በአንድ አሳይተሽኛል። ማለት የመጀመሪያ ቀን ሲያወራሽ የነበረውንም ስሜት ሰምቻለሁ። አንዳንዴ ቴሌግራም ላይ ሰ ነበርስ አሁን ታይም ላይኖር ይችላል። በኋላም መስማት ካለብኝ እሰማዋለሁ። ሁሉንም ነገር አንድ በአንድ በደንብ ያው ራሽን ነገር ደግሞ ልቤን ንጹህ ትሆን እና በደንብ መቶ በመቶ እንዳምንሽ ሁሉንም ነገር እሰማዋለሁ። የተጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኖ አግኝቼዋለሁ። እንደ እኔ እና ችግር የለውም ራሽን ተቀብያለሁ ልብሽላ ጸዳልሽ። የምፈልገው ነገር ደግሞ ማለት ነው እኔ በጣም ገገማ ሰው ነኝ። በቃ የሆነ ነገር አሰብኩኝ በጣም እገግማለው ነው። እና ሁም ሆነ ማንም ሰው እኔ እንትን አይለኝም። በቃ ስስ ብልቴ አባቴና እናቴ ናቸው። እነሱን ሲነካብኝ ነብር ልሆን ወይ አላማዬን ልቀይር እችላለሁ። ግን አላማዬ በጣም ግትር ሰው ስለሆንኩኝ ነው። ሜይ ቢ አንቺ ባህሪ ስለማታውቂ ይሆናል እና ለዛ ነው ግር ያለሽ ሲቀጥል እኔና አብርሃም የሄድንበት መንገድ ትክክል ነው ማለት በአንቺ አስተሳሰብ ትክክል ነው? ሰውን በክፍቅረኛ እንደሆነን ምናምን እንዲያምን አድርገን ነው። ምክንያቱም ለሰው ደብቀን ለአንቺዬው የምናሳየው ነገር በቪዲዮ ምንም የለም። ምክንያቱም ቪዲዮ ሆነ ሁሉም ሰው ነው የሚያየው፣ እና በዛ መልኩ የግድ ማስመሰል ነበረብን። እያንዳንዱን ነገር አውቀንና አስቡን ነበር የምናደርገው። እና እያንዳንዱን ከካሜራ ጀርባ ይዤ ይኸው በአንድ ላይ ነው ያሳየውሽ። ብዙም ከአላይሻቸውም እንጂ በጣም ብዙ አሉ ደግሞ ይመጡ በእያንዳንዱ ቪዲዮ ከካሜራ ጀርባ የሚሆነው ነገር ምናምን። ደግሞ አንዳንዱ ቪዲዮ ላይ መልዕክት አላቸው እና ኖርማል ደግሞ እንደዚህ በተለቀቁ ቪዲዮዎች ከመጀመሪያ ቀን ጀምሮ ምን ስንል ነበረ? መጀመሪያውን ሰታዩ አትፍረዱ። እንደውም እንደዚህ አትበይ ይለኝ ነበር አብርሃም። ትጠረጥራለች ታይ ምናምን ይለኛል። እና እሱም ከቺ ጋር ለመታረቅ መቀጠል ስለሚፈልግ ነው እዚህ ነገር ውስጥ የገባው። እኔም ደግሞ እሱ ከነገረኝ አንጀቴን ስለበላው ወንድ ልጅ እንዲህ ሲሆን ማየት ስለማልፈልግ ነው እንጂ እኔ ፉን ጎድቼ ምናምን እና ፉን ደግሞ በጣም ነው የማፈቅረው እሱም እንደሚያፈቅረኝ አውቃለሁ። እሱ ሲጎዳ እኔም መቼም እሱ ሲጎዳ ደስ ብሎኝ ሌላ ሰው ህይወት ለመቃናት ደፋ ቀና አለም። ምክንያቱም ሁለታችንም ሁለታችንም ጋር ስሜት አለ ብዬ ስለማምን ምንድነው? ያ ስሜት የጉዳት ስሜት እኔ ሳይሰማኝ ቀርቶ ምናምን አይደለም። ያው ትንሽ በቃ ማየቅ ባባ እነሱ ነገር ታ ወጣ አይወራ ና ያረጋግሽ ችግር የለም አራ አራ ማራዘሙን እንኳን አልችልም፣ ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ የዛሬውን ቀጠሮ ያዝኩት ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ እኔ እንጃ። እሺ፣ በእግዚአብሔር ታ በጌታ ብቻ በቃ ዛሬ ማታሻ ትጂ በጌታ እንዴ፣ በእግዚአብሔር ባባትሽ፣ እሺ። ኧረ በእናትሽ ልበልሽ በቃ እሺ፣ እሺ፣ ተቸዋለሁ። ምኑን እኔ ሄዱን እንሄዱም ትቼዋለሁ። የት ማለት ማመን ያለብኝን ወይም ደግሞ ማሳየት ያለብሽን ነገር አሳይተሽኛል። በደንብ ደግሞ እንዳምንሽ፣ ያው ትቼዋለሁ ስልሽ ሰዓቱ አልደረሰም። ትነግሪኛለሽ ማየት ያለብኝን ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ መወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝን ነገር በሙሉ ታሳይኛለሽ፣ አንድ በአንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ ምችኝ ነገር በሙሉ እንዲሁም ደግሞ በቃል አደለ ስትገናኙ የነበረበትን ሞመንቱን ሁሉ በደንብ ማየት ይፈልጋል። ራሴን ፍሪ ማድረግ ወይም ደግሞ ውሳኔ ለመውሰን በቃ ምንድን ያልሽ መጀመሪያ ንጹ መሆን ስላለብኝ ውስጤ ንጹ ማድረግ ስላለብኝ ይህን ውሳኔ ለመውሰን ቢኮዝ ይጸጽተኛል፣ ይጸጽተኝ ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ ወስናለሁ አሁን ግን፣ መቼም አትጸጸችም በዚህ ነገር መቼም አትጸጸችም። ያልኩሽንም ነገር እግዚአብሔርን እያንዳንዱ ሲሻለው፣ ግን በጌታ ምንድን ነው ያልኩሽ? በእግዚአብሔር አምንቶሽ ናን ሳጠቅ አይደለም ነው። ጉዞውን ግን በደንብ አንድ ፐርሰንት ከካሜራ በኋላ ሁሉም ነገር ታሳይኛለሽ ስለዚህ ዘጠና ዘጠኝ ወይ ዘጠና ስምንት ወይ ዘጠና ሰባት ፐርሰንት፣ ይሄን በጣም ደስ ብሎኛል እኮ እንደምትወደው አውቃለሁ እግዚአብሔርን ሌላ እግዚአብሔር